ለሚስትየው ሳይነግር ነው ይዞ ይወጣሉ። ሚስትየዋ ልጁ ይሰዋል ብላ አታውቅም። ለሚስትየው ሳይነግር ለማንም ሳይነግር ነገር ልጁን ይዞ ወደ ሞሪያ ተራራ ሊሰዋው እግዚአብሔር ደግሞ አውቆ ምን ያደረገ ነው እየፈተነው ነው። እኔም ብሎ ያደርጋል ወይስ አያደርግም? እንዴ ሲባቸው ለእግዚአብሔር የሚታዘዙ በረከትን ያገኛል።

ከጉልበት ያልተወለደው ኩል ሊወስደው ነው። ሀፕት በረከቴን ሊወስደው ያለው አንተ አዛት ያኮ ማለት ከጉልበት የሚወለደው ይወርሳ፣ አሜን። ከጉልበታቱ የሚወለደው ይወርሳ፣ አሜን። አሜን ነው ወይ? ገባለ ድጋት እንዳገ ወደ ሞሪያ ተራራ ላይ በዛ መስዋቱን ያድርግ። ማን ነው መስዋዕት መስዋዕት ሊያደርግበት ነው። ምን ሊያደርግ፣ አጋድሞ ታሰኝቶ ሊሰዋል ነው ለሚባል እሱ እግዚአብሔር እንዳዘዘው አደረገ። እግዚአብሔር እንዳዘዘው ባያደርግ አብርሃም ፈተናውን ምን ብሏል? ወርቋል። በመታዘዙ ደግሞ ፈተናውን አለፈ። አሜን ነው። አሜን ነው። ብዙዎቻችሁ የሚደርስባችሁ መከራ ለጥቂት ጊዜ ነው። እግዚአብሔር ያሻግራል